ይህ ጉድ እኛ ቆይ ፕራንክ መሆኑ መች ጠፋን፣ ገብቶናል። ነገሩ ግን ይህ ነው። ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። አንዳንድ ጊዜ እኔ እኔ በጣም የሚገርመኝ ነገር የሁላችንንም አመለካከት ይለያያል፣ የሁላችንም እይታ ይለያያል። ነገር ግን እያልን ያለ ነው ፕራንክ መሆኑ ተረድተናል። አሁን ላይ የዛሬው በተለይ ደግሞ ከበድ ያደረገው ነገር ወይንም ሀይሚ የተናገረችው ነገር ይሄ ከሷ የሷን ክብር በጣም የሚነካ ነገር ነው። ሀይሚዬ ራሱ በጣም እዚጋ ስህተት ነው። ምክንያቱም ሀይሚዬ አንቺ እኮ ትንሹም ትልቁም ነው የሚያከብርሽ። ይሄንን እንደዛ አይነቱን ነገር አላቅም ለፕራንክ ምንትን ማለትሽ ጥሩ አይደለም። ይሄ ቤት ዘጋቢ ምናምን ምናምን ነገር ውዴ አይደለም ይችን ነገር አግኝተው እንደውም የአንቺን ስም ለማጥፋት የአንቺ ተአንቺ የሆነ ነገር አላገኝ ብለው እስከ ዛሬ ድረስ በጣም የደከሙ አሉ። አንቺ ለጥላቶችሽ አሁን በር በጣም እየከፈትሽላቸው ያለሽ ሀይሚ ማለት ነው። እንደዛ አይነቱን ነገር አያስፈልግም። እንዶም ምናልባት መንገድ ላይ ምናምን አግኝቶኝ አግቶኝ ምናምን ነገር ምዛው መንገድ ላይ ስልኬነት ቆይ ነበር ምናምን ነገር ብት በጣም አሪፍ ነበር፣ ቤቱ ወስዶኝ ዘጋቢኝ ያልሹ እና ይሄንን ነገር ደግሞ እነ ወይዘሮ ጠንፌ አግኝተዋል። ገብቶሻል? አረለ ይሄ ያንቺን ክብር የሚነካ ነገር ነው። ሌላው ነገር ደግሞ ፕራንክ እንደሆነ ብሩኬ ካልተረዳ ካላወቀ አስበሽዋል በአንቺ ተስፋ ወደ መቁረጥ ደረጃ ነው የሚሄደው። አሁን ደግሞ በጣም እየተከራከርሽው ነው ያልሽው በራስሽ ላይ በጣም በጣም እንትን አሌለ ዋጋ እየከፈልሽ ነው ያልሽው ለራስሽ ማለት ነው። እና ሀይሚ፣ እኔ አላቅም በጣም ውዶች አሌለ በጣም ግራ የሚያጋባ ነገር ነው። እግዚአብሔር የተፈጠረው ነገር በጣም ግራ ያጋባል። እና ደግሞ በጣም ነው የተበሳጩትኝ እኔ በዛሬው ማለት ነው። እውነት አይኖ እንተማመንበታለን። ሀይሚ አታደርገውም፣ ፕራንክ ነው። እኔ አላመንኩኝም ምንም ያመንኩት ነገር የለም። ነገር ግን የሆነ አሌለ ሀይሚ አነጋገሯ በጣም አሳማኝ የሆነ ነገር ነው። ብሩኬን በጣም እየተከራከረችው ነበረ ምናምን ምናምን ነገር እና በዚህ ደረጃ አይደለም እንኳን በር ዘጋብኝ ብለሹ አብሮሽ እንኳን እንደዛ መቶ መጀመሪያ ጊዜ እጅሽን የጎተጥሽ ቀን እናስታውሳለን። ብሩኬ እንዴት እንደሆነ አይተናል፣ የተፈጠረውን ነገር እና እንደዚህ ዋጋ የሚያስከፍልሽን ነገር ሀይሚዬ አታደርጊ በፍጹም እውነት አታደርጊ። እንደዚ አይነቱ አሁን ደግሞ በዙ ቢያቆም ነገሩን እዚጋ ብጫርሱት እንደኔ መልካም ነው መጪው ማማት ስለሆነ የሆነች ልጅም እንደው በማርያም ቃል የቪዲዮ ስር መጪው ማማት ነው እና እዚ ጋ ነገሩ ያብቃ ምናምን ብላኝ። ትናንትና እኔ አልሰራውበትም ምክንያቱም ባለቤቱ ነው ወሳኙ ለድርጊቱ ማለት ነው። እኔ ማንኛ አንድ ተራ ኃጢአተኛ እንደዚ ብዬ መልክት ማስተላለፈው ቪዲዮ የምሰራው ብዬ ዝም ብዬ አለብኩኝ ማለት ነው። ነገር ግን ያው ባለቤቱ ነው ወሳኙ። ባጭሩ ሀይሚዬ ዋጋ የሚያስከፍልሽን ነገር የአንቺን ክብር ዝቅ የሚያደርግ እንደዚህ አይነት ፕራንክ በሰሪ እንደኔ መልካም ነው። መቼም ሚሆን መቼም የሆነ ቦታ ዝቅ ብለሽ እኔ ማየት አልፈልግም፣ ያመኛል። ገብቶሻል? ምክንያቱም አንቺ አስተሳሰብሽ ሩቅ ነው። አስተሳሰብሽና ድርጊትች የተለያየ እንዲሆን በፍጹም አንፈልግም አንፈልግም እና ይሄንን ስለምፈልግ ነው እኔ ማለት ነው እንጂ ሌላ ነገር ፕራንክ ፕራንክ አይደለም ብዬ ወይንም ይሄ እውነት ነው ብዬ አምኜ ተቀብዬ አይደለም። እኔ ፕራንክ ነው ቢሆንም ግን እንደዚህ ኖ ከሀይሚ ክብር ጋር የሚሄድ ነገር አይደለም። የዛሬው በጣም ትልቅ ስህተት ነው እና ሌላው ነገር ማለት የምንፈልገው የምፈልገው ይሄ ብሩኬን ብዙም ባተከራከሪ ጥሩ ነው ሀይሚ፣ ምክንያቱም ውዴ አሁን ላይ በጣም በጣም የሆነ ብሉ ተስፋ ወደ መቁረጡ ደረጃ ነው የሄደው። በጣም በጣም ትግስቱ አልቋል። በጣም ትግስቱ ተፈታትነሽዋል። በዚ ፕራንክ በጣም ትግስቱን ተፈታትነሽዋል። ከአቅሙ በላይ ሆኖበታል። ነገሩ ወደ ተስፋ መቁረጡ ደረጃ ያው የማይነካ ሰው ነካ። በቃ አለቀ። ውዶቼ ሀይሚን አትንኳት። ከነካችኋት ይኸው አጨልላ አጨልላ አጨልላ ነው ሰው የምትፋተው። ዝም ብላ የምትፋተው ነገር የለም። በእርግጥ ተከታታይ ስድስት ጊዜ ፕራክቲስ ያደርጋል ነበረ፣ ብሩኬ ግን ቢሆንም፣ የእሷ ይከብዳል፣ የእሷ ይከብዳል። የብሩኬም ቀላል ነው እያልኩ አይደለም፣ የብሩኬም ከባድ ነው። ብሩኬ ደግሞ የሚያስረዳበት መንገድ በጣም ይለያል፣ ከባድ ነው። የሀይሚ ደግሞ በጣም የሁለቱም አንድ አይነት ነው። ከባድ ነው ግን የሃይሚ ያገኑታል ማንም ያገነው እነ ጠንፌ ያገኑታል። የብሩኬ አፍቃሪ ነይ ባይ ጠንፌዎች ነገሩን በጣም ሃይሚ በጣም በጣም ያገኑባታል። እና በአንድ ቀን ነው የምታንቀጠቅጣቸው ሚዲዮን በአንድ ቀን ነው የምታንቀጠቅጠው። እና ሀይሚዬ ከዝም በላይ ከብሩኬ ጋር ተተጨቃጨቃችሁ፣ ከዝም በላይ ተተከራከራችሁ እንዳልሽው እኔ እኮ ወድጀሽ እንጂ የራሴን ሕይወት መኖር አቅቶኝ አደለም ብሎሻል። እና ይሄ ማለት አስቢበት፣ እንግዲህ በጣም ማሰብ አለብሽ እዚጋ ማለት ነው። እና ይሄ ልጅ ብዙ ጊዜ ታገሰ ታገሰ ታገሰ፣ የዋህ ነው። የዋህ ደግሞ ተስፋ ተቆረጠ ቆረጠ ነው። እዚጋ በቃ ተወሰነ ወሰነ ነው። እና አስቢበት፣ ቅማሟ ማለት ነው። ተጎድተሽ ተሰብረሽ አልቅሰሽ ምናምን እንደገና ደግሞ እኛ ተመልሰን ብሩኬን መውቀስ የለብንም በፍጹም ማለት ነው ምክንያቱም እዚ ጋር ሁለታችሁ ናችሁ። ችግሩን ተነጋግራችሁ እንድትፈቱት እድሉን የምንሰጣችሁ እንጂ በእናንተ መሀል ገብተን እንደ አንዳንድ አላርፍ ባይ ጠንፊዎች በመሀላችሁ ይገቡና እንደ አንዳንድ ነገር ሊሉ ይችላሉ እንጂ እኛ ግን እኛ ግን ዳር ሆነን ራሳችሁ ችግሩ እንድትፈቱት ነው እድል የምንሰጣችሁ እንጂ በመሀላችሁ ገብተን የሆነ ነገር ልንል አንችልም። አሁንም ቢሆን ብሩኬ እንዳለሽ ቤት ተቀመጭ እንዳለሽ ቤት መቀመጥ አለብሽ። ከእሱ ጋር አትገናኝ ካለሽ መገናኘት የለብሽም። ብሩኬ እንዲያገኘው ደግሞ ፋሲልን እድል ያልሰጥሽበት ምክንያቱ ለብሩኬ አዝነሽ ይመስለኛል። እንደተረደውት ማለት ነው። የኔ እናት የሆነ ቢመታብኝስ የሆነ ነገር ቢያደርግብኝ አረ ሁሪ ኮራ ጀነን ጀነን ያለው ቀብራሯ አደለ እንዴ? በቀብራራሽ ማ ሀይን እየመኩራት አለብሽ። እንደዚህ እጅ መስጠት የለብሽም። እንዴ እንዴ እኔ አለደራደርም። በአንተ ታኮራኛለ ማለት አለብሽ እና እንደዛ መፍራት የለብሽም። ይህንን ሁሉ አሟላት አለብሽ እኮ። አሁን ብሩኬን ሳታዳምጠው ቀርታ እኮ አደለም ቤተሰብ እልህ እኮ ይዟት እኮ ነው እልህ ባለፈው ፕራንክ ስለተደረገች በቃ እልተናንቋታል። በደንብ ማጨለል አለብኝ የሚለው ነው እሷ ውስጥ ያለው ሃይሚዬ በደንብ አጨልላለው። ሲሉ የሚወዱትን ሰው ያሳጣል። እና በእንደዚህ አይነት መንገድ አይደለም። በጣም ይሄ ከባድ ነው። በእርግጥ ያው ገፋፍታችኋታል። ስራሽን ጀምሪ ምናምን ብላችሁ ገፋፍታችኋታል። እናንተም እነጠንፌም ጥላትም ወዳጅም ገፋፍታችኋታል፣ ይኸው ምን ከባድ ነገር ይዛ እንደምትመጣ ማሰብ ነበረባችሁ መጀመሪያውኑም ማለት ነው። እና እንግዲህ ምንም አፋችሁን ዝጉ፣ አፋችሁን አትክፈቱባት። ይሄን ነው ማለት የምፈልገው።